ቤዛና ፍቅር ተመካክረው አደይን ፈነከቷት ለምለም ደግሞ የቤዛን ሴራ ውሸቷን እንደሆነ ቤታቸው ባራጣ አለመያዙና ወንድሟም አለመታሰሩን ከኋላ ይዛ የመጣችውን ሴራ አጣራ ብላ ለባርኮት ነገረችው እንዲሁም ከኤላ በጣም ብዙ ብር እየጠየቀችው ነው ስትለው ባርኮት ደግሞ ከኤላ ደግሞ ብር የምጠይቀው ለምንድን ነው? ለኤላስ መናገሩን ምን አስፈለገ? ብሎ ባርኮት ለኤላ ጥያቄ ያቀረበለት። ኤላም ደግሞ በልጅነቷ እንግዲ ጓደኛ ስለሆን ቀለል ልምላት እኔም እንደሁ ስለሆንኩኝ ለዛን ብላ ነው የነገረችኝ እና እኔም ደግሞ ላግዘት የፈለግኩ ብሎ መለሰለት። ነገር ግን ኤላ ሌላ እንዳትናገር ይሄን ነገር ለማለባብስ ሞክሮ ነበር። ሌላ ጀግና ግን ምንም ጣጣ የላትም ባርኮትን በደንብ አጣራ ስትለው፣ ባርኮትም ህን፣ ከተኛሁበት እንድነቃ ነው ያደረግሽኝ። በደንብ አጣራ አለሁ አላት። እንዲሁም አደይ ወደ አብ ቤተሰቦች ዋጋ ሄዳ ነገራቶች ልታመቻች ወሰነች። ምክንያቱም ደፍና ባርኮት በሷ እየተጣሉ ፍቅርና አሁን ደግሞ ቤዛ ተተክታ በጣም እያሰቃዩዋት ነው። በጣም መሯት አለ እዚሁ መሃል ደግሞ እንግዲህ ፍቅር ዴቭን አሁንም ወደዋሉ እያለች አዴና ተወቻትም ፍቅርን ለማሳገት ወይም ደግሞ ከቤት ለማስወጣት ከና ኦልጋ አሁንም እየታገለች ነው። ናኦል ግን ለምለም ጀግናዋ አዴይን ተስፋ እንዳት ቆርጪ እኔ ተጎንሽ ነኝ። እንደምንም ብለን ተጠናክረን የራሳችን ቢዝነስ አድርገን ያን ጊዜ እናሳያችኋለን ብላ አጠነከረቻት። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱላህ። በሌለችሁበት ሰላማችሁ ብዙት ይበል እያልኩኝ ሰራተኛዋ አዴይ ድራማ እንደቀጠለ ነው እንግዲህ ባርኮት ባለፈው አዴይን ዴቭ እንግዲህ ለራሱ እያመቻችልን ነበር፣ እና ዴቭ እንደትጎጁ ተረጁ እያለ ነበር። ባርኮት እንትናን አዴይን እየመከራት ያለው ማለት ነው። ዴቭ ግን ከበራ አጠገብ ቆሞ እንግዲህ ሲያወራ፣ አጋጣሚ ስለ ራሳቸው ስለነበረው ባለፈው እንግዲህ ባርኮት ለአደይ ፍቅሩን ገልጾላት እሷም ምን ብለው ነበርና ባለው ነገር ያንን የራሳቸውን ታሪክ ደብቀ አድርገው ሲዋሩ ሰምቶ ቤዛስም መጣም ትሰራለ ስትለው አብሮ ታይዘው ገብቶ ቤዛም ባርኮትን ዴቭም ደግሞ እንደት ሁለተኛ እንደት ትሰራለች እያለ ተጣሉ ማለት ነው። እና ዴቭ ያው በተሳሳተ አመለካከት ነው ከባርኮት ጋር የተጣለው ማለት ነው። እና ለራሱ ነበር እንግዲህ ዴቭን ተረጁ እያለ ባርኮትም እንትን ያለው ነገር ግን ያው የራሳቸውን ታሪክ ስለጨመሩ ያን የሰማውን ነገር ነው ይዞ እንትን ያለው ማለት ነው። ደግሞ ሄዳ ብቻው ዴቭን እንደዛ አንተ እንደምታስበው አይደለም እሱ ዴቭን ተረጅው እያለ ስላንተ እያወራ ነበር ብትለው፣ አላምንሽም ጭራሽ እያለ እሷንም እንትን እያላን ነበር ናኦልም ወደድሽው እየፈለገች ነው እንዲሁም ደግሞ። ኪንጎ የሚባለው ልጅም እንዲሁ ያበደ ነው። እዝም ደግሞ ባርኮት እህቴ እያለ እያለ በጣም ስሜት ተጎርቶ እያለነበርና ና ስንቱ ነው የምታፈቅሪው በቃ ልብሽ አይወላውል እያለ ሲናገራት፣ እኔ አንተ እንደምትላቸው ሴቶች አይደለሁም እያለች እሷም ሲመታ የሆነ ወደ ኤላ ቤት ለምለም ጋ ሄደች ማለት ነው። ለምለም ጋ ሄዳ እንክድክ በጣም ተስፋ እንደቆረጠች እየነገረች ነበር ገጠር ሄዳ እንደምታመቻችሉ ነገር እዚህ ሁሉ ነገር እንደ ከበዳት ና ዴቭ ና ባርኮት እያሉ ነው የዚህ ቤት መቀመጥ አልፈልግም፣ ወይም ደግሞ እነሱ እየተጣሉ ኔ ሰላም አላገኝም ፍቅርም አሁንም ቤዛ ተጨመረች እያለች በጣም ተስፋ ቆርጣ ወደ ገጠር ለመሄድ የቤተሰቦቿ ጋር ማመቻቻት ማመቻቸት እየሞከረች ነበር ና ግን ለምለም አቴጅም ኪንጎ ደግሞ እንግዲህ ወደ ስደት ተሰዶ በህገወጥ ከዚያ በኋላ ሰርቶ እንግዲህ ጠንክሮ ሰርቶ አዴይን ደግሞ ከሰራተኛነት አውጥቶ አዴይን እንግዲህ አግቶ መኖር እንደሚፈልግ ለዳይመንድ እየገለጸ ነበር ማለት ነው። እንግዲህ ዳይመንድ ደግሞ ለምንድን ነው ማትሰደጅ ዋንችስ እዚህ ሀገር እንደሆነ እንደምታየው ነው ያው ፍልሽም አንችም ተሰደጅ እና የለፍልሽ እናትሽም ተሳክም ያለሽ እያለ ነበር ማለት ነው። ዳይመንድ እንግዲህ የአዴይን ከትንሽነቷ ጀምሮ ያቃታማ ነው። አሁን ላይ ያው ንጉሥ በአዴይ ፍቅር በጣም ተጠምዷለ። መጀመሪያ የደቭ ነበር፣ አሁን ደግሞ ናኦል እየበጠበጠው ነው እና ዳይመንድ ጋር ራሱ እና ለስታዴ ከደኝ እያለው እየተጣሉ ነበር ማለት ነው። አይ ስደት አልሄድም፣ ስደት ሄደ ሁሉ ደስተኛ አይደለም እኮ አመቻቻለሁኝ እያለች እሷም መለሰችላቸው። ትንሽ ቆይ አደይ፣ ተናፍቂኛለሽ እኮ ለምንድነው መቆየት እያለ እሷም ደግሞ ስራ በዛ ብዙ አለብኝ ብላ ትታችሁ ሄደች ማለት ነው። ያው እንግዲህ ከሷ አደይ ከትንሽነቷን በጣም ተወዳጅና መልካም ሴት እንደሆነች ሁሉ እንደሚወዳት እንግዲህ ዳይመንድ ለኬንጎ የነገረው ነበር ማለት ነው አይደል። እንግዲህ ናኦል ወዴን ፍቅር ቤት አምርቶ ነበር አደይን ፈልጎ ማለት ነው። እንግዲህ ሊዲያን ልከዋት አዴ የት ናት? ሰው ይፈልጋታል ስትል ዴቭ ወጥቶ ነበር። ዴቭ ደግሞ ከናኦል ጋር በቀደም አስጠንቅቆት ነበር ከአዴ የጥግብ እንዳትቀርብ ብሎ። ናኦልም እንግዲህ ከአዴ ጋር እማ መረራቅ አልችልም፣ እህቴ ናት፣ ማንም የለኝ እሷ ናት ያለችኝ እያለ ይህንን አልሰማህም እያለ እንዲሁም ደግሞ ዲያይም ነው አንተ ሴቶቹ እንደዚህ እንትን የምትለው እህቱ ናት እያለ ሲለው፣ እንግዲህ አይዞ አንቆ ሊመታው ነበር። እንግዲህ እህታውን በኋላ ካደጋ ምንም ግንኙነት የለህም፣ እገልሃለሁ ግንኙነት ካለ ብሩ ትቶት ተመለሰ ማለት ነው። እንግዲህ ፍቅርና ቤዛ አዴን እንዴት ማሰቃየት እንዳለባቸው ወይም ደግሞ ከቤት እንዴት ማስወጣት እንዳለባት ፍቅር ለቤዛ እየነገረች ነበር። እንዲሁም ቤዛ እንግዲህ ባርኮት ወደ እነ ኤላ ቤት ለሄር ነው ያላት ጊዜ ለምን ትሄድ ያለ ብላ እየከለከለች ነበር። ምክንያቱም ለምለም ሚስጥሯን ሁሉ እንዳትናገርና ሴራዋ እንዳይቋረጥባት አትሄድ እያለች ልመና ይዛ ነበር። ነገር ግን ያው ልሂድና ምታማከረኝን ላንቺ መነገር ካለበት ነግርሻለሁ ብሎ እሷ ግን አልቀረላትም ማለት ነው። እንግዲህ የቤዛ ሴራ እውነት ገንዘብ ወዳድ ሆና ቤዛ ባርኮትን እየተጠቀመችበት ነው፣ ወላ እውነቷን ነው ቤዛ ታፍራለች፣ ወላ እንግዲህ ማናት ለምለም እንግዲህ፣ ከኤላ ጋር ያላትን ግንኙነት አስባ ባርኮት እንዳለው ወላ ለምለም ታፍራለች። እንግዲህ የትኞቹ ትክክል እንደሚሆኑ ባርኮት ነገሩን አጣርቶ ሊመጣ እንግዲህ ተስማምተዋል ማለት ነው። እንግዲህ ናኦል ደግሞ ቤዛን መንገድ ጠብቆ አንቆ ይዟታል ማለት ነው። ደብድቧታል። ታሁን በኋላ አዴን አንድ ነገር ብታረጊ አለቅሽም ብሎ ለአዴ ደግሞ ናኦል ቆማል ማለት ነው። እንግዲህ ቤዛና ናኦል ባለፈው አዴና ለምለምን ሊያስወጣላት ተስማምተው ነበር። አሁን በጣም ግን ያስደሰተችኝ አሁን ላይ ጥንካሬና ድፍረት እያመጣች ራሷ እያስከበረች ነው አዴ ማለት ነው። እንግዲህ በራ ፍታ ውጭ ስገባ ግንባሯን የፈነከቷት ተመካክሮ ነበርና ፍቅርና ቤዛ። ነገር ግን ቤዛንም በጥፍ ነው ያጮለቻት፣ ፍቅርም ደግሞ አንገቷን አቃ ስታከብርኛ ከብሻለሁ እያለች ስታስጨንቃቸው አንድ ለሁለት እንግዲህ ዴቭ መጥቶ አተያትም እንድንድት እንደምታረግን እያለ ብትለውም ምንም ሳታረጓት እንደዚህ አዴ ያታረጋችሁ ብሎ እሱም ደግሞ ተጨምሮ እያስጨነቃቸው ነበር ማለት ነው። አዴ በዚህ እንትን በጣም ደስ ያበዝ። ትቀጥል ጀግና ሆናለች። ከለምለም ያው እያስተማር ይበዛል ማለት ነው። እና አዴ በጣም አስደስተኛለች፣ ራሷን ማስከበሯ ማለት ነው። በዚህ ተቀጠለች፣ ይፈሯታል፣ ሁሉ ነገር ትወጣዋለች ከለምለም ጋር ሆና ማለት ነው። ለምለም ጀግና ጓደኛዋ ነች።